ምንድን ነው እኔ፣ ጤነኛውን የመጥቼ ተመርምሬ ምን ብዬ መጥቼ እንዴት ታመሚ ጥላኛለች? ሰላም ቡድና፣ የተከበራችሁ የቲጂ ባለ ሀገሯችሁ ናት። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የምነግራችሁ ማለት ነው ቤሩት ሄጄ ምን እንዳጋጠመኝ ነው። የመጀመሪያ ስደት የተሰደድኩት ቤሩት ሀገር ነው እና ቤሩት ሄድ ምንም ነገር አልችልም ነበር ማለት ነው። ምንም ነገር ሴትዮ እጀን እያዘች ነው የምታሳየኝ። እንግሊዘኛም ስለማትችል እኔ በአማርኛና በእንግሊዝኛ እየጻፍኩኝ እሷ በአረብኛ ስትነግረኝ ደግሞ መልሼ በአረብኛ በአማርኛ ጽፎ ነበረ። እጀን እያያዘች እየወሰደች፣ ይሄ ሽንኩርት ነው፣ ይሄ ድንች ነው፣ ይሄ ምንድን ነው እያለች ታስተምረኝ ነበር። እና ግን ከምግብ ስጀምርላችሁ ይህ ልክ ገብቼ መጀመሪያ እንደገባሁ ታመሚ አለች። አንዱ ታሪክ እሱ ነው የሚዘም ምን ያስደነግጠኝ ነገር እንዳልኩ፣ ታመሚ ማለት በኢትዮጵያ በሽተኛውኝ ማለት ነው። ልብሴን አስቀመጥኩኝ፣ ታመሚ አለች። ታመሚ ማለት ምን ማለት ነው? እናንተ ኢትዮጵያውያኖች የአማርኛ የአረብኛ የማትችሉ ታመሚ ስትላችሁ ምንድነው? እኔ ጤነኛውኝ መጥቼ ተመርምሬ ምን ብዬ መጥቼ እንዴት ታመሚ ትለኛለች? ከዛ እሱን እሱን አልኩና ስደናገር ስደናገር ጊዜ ሻወር ሻወር አለችኝ። እ ነው እንደ ብዬ ከዛ ፎጣ ሰጠኝ። ምንም ሲነበር ፎጣ ሰጠኝ። ከዛ ታጠብኩ ታጠብኩላችሁና ታሊ ኩሊ አለችኝ ደግሞ ወይኔ፣ ኩሊ ደግሞ ድሮ ወዛደር ኩሊ ኩሊ ኩሊ ይሉ ነበረ ወዛደር ወዛደር። ወይኔ ዛሬ ምንድን ነው እንታሸክመኝ ነው እንደ ለራሴ ደክሞኛል እያልኩ ማለት ትራንዚት ነበረ የመጣሁት ማለት ነው። መንገዱ ራሱ አድካሚ ነው። ከዛ ደግሞ ከኤርፖርት ከወሰደች በኋላ ቢያንስ አንድ ሰዓት ተኩል ነርታለች። ገጠርን የወሰደች ሀዳ ባህር ሀዳ ሹ ሀዳ ሽምን ስስ እያለች የወሰደች ማለት ነው ወደ ቤዛት ወደ ገጠሩ ቤት ስትወርተ እኔ ደግሞ እንደምታይኝ ፊቴ እንደውም አሁን አረብ ሀገር ከመጣሁ ፊቴ የምጥጣለ እንጂ ኢትዮጵያ አዲስ አበባ እያሉ ነጭ ነኝ በቃ ዋው አሉ። በቃ እቤት ደርስ ግቢው ሁሉ ሰው ነው። በቃ መዝናኛ አላቸው መናፈሻ ቦታ አላቸው። እና ግቢው ሁሉ ሰው ነው። ዋው ኢዝ ቻይና ኢዝ ቻይና ኢዝ ኢስ ቻይና። ያው ኢትዮጵያ ኢትዮጵያ ያስ ቻይና ይመጣች ይገባው። ያው ታመሚ አለችኝ። ታመምኩ ታጠብኩ፣ ባጭሩ ማለት ነው። ከዛ ታሊኩ ያለች ኩሽና አወሰደችኝ እና ፍርዱን እየከፈለች እየከፈተች ያሳየችኝ ኩሊ ኩሉ ኩሊ ማርያም ሁሉ ተሐብኩል ያለች አንደኛ ነገር ገጠኩል ያለች ገጠ ማለት መሳደብ ነው። የሚያገር ሁሉ ነገር በቃ ግራ ግብት አለ። የመጀመሪያ ቀን ጋር ነው። ከዛ የልጅ ልጆቿ ነበሩ። ኬክ ነው ምናምን፣ ገጠ ኬክ ነው ለካ። ከዛ የመጨረሻ ማለት ነው፣ የመጨረሻ የተሸወድኩት የምግብ አይነት ለብኔ እንቁላል የሚያክል ተጠቅልሎ ዘይት ውስጥ ዘይት ውስጥ አለ ከዛ ምን ትበያለች? ስትለኝ ያንን ለብኔ ብድግ አደረግኩ። በቃ ብፌ የቀረበልኝ የኪችኑ ጠረጴዛ ላይ ሞላና ብትብታቁን ተብሎ ያለው ነገር ሁሉ ወጥቶ ተቀመጣልኝ ማለት ነው። ከዛ እኔ ሩዝም ኢትዮጵያም ያን ያክል በርቼ አላውቅም፣ ብዙም አልበራ፣ ምግቡም አይመስለኝ፣ ክብቱንም አላቀው። ከዛ ያንን ለብኔ ብድግ አድርጌ ብድግ አደረግኩና እንቁላል ሰበር ሰርጓለሁ

ይሄ ብሬድ ነው አሉ። ክብሩ ማለት ነው። በዚህ ይበላል ብዬ አሁንንት ባት በዛ ቂጣ በልቼ ጊዜ ነው ገና። ቤቴ ፎቅ ላይ ነው። ወጥቼ ተኛው። ከዛ በጠዋት ተነስታችና፣ እናቴ ነበረች እንደዚህ የምታስቸግረኝ እናቴ። ትምህርት ተማሪ እያለሁ ቀይዤ የምሄድ ከሆነ በሌሊት ራሴ ደንግጬ ነው የምነሳው። ዕቃ የሚሸጥ ነገር ይዤ ነው የምሄደውና በጠዋት ይዤ ነው የምሄደውና፣ ቀይዤ የማልሄድ ቀን አረፍሰን፣ አንቺ ተናሺ፣ አንቺ ተገዝ ተናሺ ተነሽ ነው እንዴ? በቃ አይነጋላትም፣ በቃ አይነጋላትም። ሰዓቱ ቁጥር ዶሮ ጮኸ ምን እያለች አሁንማ፣ ሰዓት ቢኖራት እንኳን በቃ እንዴ አሞልቶም እያለች ነው የምትነሳው ማለት ነው። እና አረ ዶሮ ስንቴ ጮኸ ተነሽ! አንዴማ ጅብ ልታስበላኝ ነበር። የሲነጋጋ ነው ጮኸ ብላ የሶስት ሰዓት የጮኸ ዘጠኝ ሰዓት የጮኸ ማለት ነው። ታዲያ ከኔስ እኔስ ተማሪ ሆኜ በእሷ ዶሮ በእሷ ዶሮ መጮህ ነው ማለት ነው። ደቀፍ ደቀፍ ስም ሲሄድ ገና ለሊት ነው። እንደገና ይሄ ሲል ሊነጋ ሲል ይጨልማል የሚለው ገና ጨለማ እየጀመረ ነው። ከዛ ያቺ ሴት ስድስት አቀሰቀሰችኝ። አሁንም ኩል ያለች ኩል፣ ኩል ብሬክፋስት ባዴን ክሊን አለችኝ። ከዛ ምን ብበላ ጥሩ ነው እስካሁን ድረስ እስካሁን ድረስ ተላምደን የኖር ነው እንቁላል ጠዋት ተነስቼ ልጄ ኩል እንቁላል ይሄ ምንድን ነበር ባይድ? አለች። አወጣችና በይድ ኩል በይድ አለች። ማታ ያደናቀፈኝ ጅብና አል አደለን ይህ እንትኑ እሱ እንዳይሆን አልኩና ቀስ ብዬ አይቼ ኩል አለችኝ። ቅርሱን ሰበር አድርጌ ጠበስበስ አድርጌ በክብዜ በልቼ ስራዬን ጀመርኩ። ለብዙ ጊዜያት ግን እስከ ስድስቱ እራክን ስድስት ወር ሰባት ወር በደንብ ቋንቋ እስከምችል ድረስ የሩዝ ማስሪ እና ቲማቲም ለብለሽ ብቻ እንደበላሁ ነው የቆየሁት። ዶሮም ያው እኔ ሙስሊም ያረዳሁ ነው ብዬ አልበላ ነበር እና ብዙ ከጓደኞቼ ጋር ሲጫወት እንዲህ አንቺ ጸሊ፣ እና ብዬሽ እዚህ ሀገር እኮ እንደዚህ ከበላሽ ጥሩ ነገር ካልበላሽ እኮ ትጎጃለሽ፣ አየሩም ጥሩ አይደለም፣ ሀገር ስትሄጂ ደግሞ እሳት ትጠቀሚያለሽ ምናምን ብለ ጓደኞቼ እነሱ የሚጠቀሙትን እንጠቀሙ አድርገውኝ ከዛ እየበላውና እየጠጣው ቆየው። ሰዎች በጣም ጥሩ ነበሩ። እንዳልኳችሁ መሸዊ ምናም ይሰራል፣ ተቡሌ ምናም ይሰራል። ቤሩት ደግሞ ምግብ አይነፍ እንትን አይላችሁም፣ አይጠፋም። እና እንደዛ እየበላውና እየጠጣው ራሴን ጠብቄ ለሀገሬ በሰላም በቅቻለሁ እላችኋለሁኝ። ግን ቤሩት ላይ ብዙ ነገር ብዙ ደስ የሚሉ ነገሮች አሉ። አሁን ዩቲዩብ የከፈትኩት ቤሩት ሆኜ ቢሆን ኖሮ ብዙ ደረጃ ላይ እንደምደርስ ራሴን እየስም እንደማስቀምጠው እረዳዋለሁ ማለት ነው። እና ሁላችሁም በየ- የተለያየ ሀገር ስትሄዱ ለመጀመሪያ ጊዜ ስደታችሁ ያጋጠማችሁን የማዳማችሁን አክሽን ምናምን ብትነግሩ በጣም ደስ ይለኛል። ከዛ ሲቀጥል ደግሞ እኔ አሁንም እዛው ቤሩት ውስጥ ስጀው ማዳም ከሆኜ አንድ አንድ በጣም እኔም ያው ማጋነን ስለምወድ ነው መሰለኝ ጥሩ ሰው ስላጋጠመኝ ነው መሰለኝ ልክ በቃ ትልቅ ነገር የገዛችልኝ መስሏታል። እሷ ሞዴት ገዝታ አመጣች። ሞዴት ገዝታ መጣ፣ ትራስ ያካክላል፣ ትልቅ ሞዴት ነው። በቃ በደምብ ነው እምገዛለኝ። በቃ ለመጨረሻ ለመጀመሪያ ለመጨረሻም እንደሷ እቃ ይገዛልኝ የለም ለእኔ ማለት ነውና፣ ምን አደረገች? ሞዴት ገዝታ አመጣች፣ እንደ ሹሃር አልቃ አፋደ ሃደ ተማርኩኝ። በሁለትም በሶስት ቀንም ሃደ ማለት ዋቲስ ነው ተማርኩኝ። ከዛ ሀደ ክ ሀደ ለልክ ስትለኝ ሃደ ስላት አፋደ አለች አ ወይኔ ጉዴ ያልኩ እና ደግሞ ይሄን ኖኖኖ ሃይደማከድ ልቢ ኖ ኒድ አልኳት። ከዛ ላስኩላስ ውድ፣ እኔ መመላለስም አልፈለኩም። ኖ ኒድ፣ ኖ ኒድ አልኩኝ። ሄዳ ቀይራ መጣች እና ሌላ ጊዜም ደግሞ ተታስታስን ገዝታ ስታመጣልኝ ነይፋን አልፈልግም እያልኩኝ ቆንጆ ቆንጆ እየተከታተልኝ አንዳንዴም ተይዤ እሄዳለሁ፣ የምፈልገውን ነገር ገዝቼ እመጣለሁ ማለት ነውና እንደዚህ ዝም ብሎ አድርጋ ያኖረችኝ ማዳም፣ ግን የሄድኩት የሆነ በሕይወቴ ላይ ጥሩ ያልነበረ ነገር ስለነበረ እሱን ለማስተካከል ብዬ ኢቭን ሁለተኛ ቪዛ ራሱ ልታሰራልኝ ፈርሜ ምናምን ነው ጥያቄ የሄድኩት ማለት ነው። በጣም አዝናለሁ እሱ አንስቼ በመሄዴ። በእርግጥ እዚህ ጋር ጋ ጤና እያመመኝ ነበር እንደዚህ ነበር የምንቆየው እና እሷን ትቼ አገሬ ገብቼ የሰጠችኝ የሰራሁትንም ልጆቿም የሰጡኝን ገንዘብ ጨርሼ በልቼ ጠጥቼ እሱ ሲያልቅ ወደ ዱባይ መጣሁ ዱባይም አሁን ሰባተኛ ዓመትን ጨርሼ ያው ሰባት አመት ተኩል አካባቢ ላይ ይገኛለሁ እና አሁን ዩቲዩብን ማሳደግ ስለምፈልግ ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ሌላ ቪዲዮም እሰራለሁ። ዛሬ የቪዲዮ ማስለቀቅ ነው። የሆነ ቦታ ነው ያለው እዚህ እሱ ጋር ያ አሁን ድምፅ የሌለበት አጋጣሚ ስለሆነ ቪዲዮ ሰራ ነው። እና ስለምትከታተሉ ጭቃርጌ አመሰግናለሁ። ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰብ ሁሉ ሁላችሁም ስደት ላይ ያጋጠማችሁን ነገር እንድነግሩኝ ወይም ደግሞ ቪዲዮ እንድትሰሩ መልእክት አስተላልፉላችኋለሁ። ስለምትከታተሉ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰንበት፣ መልካም ጊዜ። ባይ ባይ።